የአማራ ሚዲያ ኮርፖሬሽን ዜና መጽሄታችንን በቀጥታ እየተከታተላችሁ ነው። ተመልካቾቻችን መርጣችሁ አብራችሁን ስላላችሁ ደግሞ ደስ ይለናል። የቢዝነስ የዘግባ ሰዓታችሁ ላይ ደርሰናል። በተለይም ገበያው መረጃዎቹን የምታጋራ ነው የሚሆነው። በተለይም መልካም ቆት ነል። አመሰግናለ። ሶሊና እንደምን አላችሁ? ተመልካቾቻችን ከእኩለ ቀን የቢዝነስ መረጃዎቻችን ጋር አብራችሁን ቆዩ። በደብረ ብርሃን ከተማ በእንስሳት ሀብት ልማት ዘርፍ የሌማት ትሩፋቱ ትልቅ አበርክቶ ማድረጉን የአማራ ክልል እንስሳትና አሳ ሀብት ልማት ጽህፈት ቤት ኃላፊ ዶክተር ጋሻው ሙጬ ገለጹ። ከክልል ቢሮዎች የመጡ ከፍተኛ የስራ ኃላፊዎችን ጨምሮ የአምስት ከተማ አስተዳደር የስራ ኃላፊዎች በደብረ ብርሃን ከተማ የሌማት ትሩፋት እንቅስቃሴዎችን ጎብኝተዋል። ለእንስሳት ሀብት ልማቱ ትልቅ አበርክቶ ያላቸው ጥራታቸውን የጠበቁ ሼዶች ተገንብተው አገልግሎት እየሰጡ መሆኑን የስራ ኃላፊዎቹ በጉብኝታቸው ተመልክተዋል። አበበች ኋላሸት እነዚህ የመንዝ ሰፈር በጎች ናቸው። እነዛኞቹ ደግሞ ኦሞ ከኦሞ የመጡ በጎች ማለት ነው። እነዚህኞቹ የደብረ ብርሃን ከተማ በሌማት ትሩፋቱ ተግባር በርካታ ስራዎችን ሰርቶ የተሻለ ተሞክሮ ሌሎች እንዲቀምሩ የሚያስችሉ ተግባሮችን አከናውኗል። ይህም በመሆኑ በክልል ደረጃ የሚገኙ ከፍተኛ አመራሮች፣ እንዲሁም ከክልል ከተማ የመጡ ከንቲባዎች የደብረ ብርሃን ከተማን የሌማት ትሩፋት ገቢራዊ ሁነት ጉብኝት አድርገዋል። በክልሉ ካልተሳሳኩኝ 52 ሊትር የምትታለብ ላም ያለው የደብረ ብርሃን ከተማ አስተዳደር ነው እና ይህም በጣም አሜዚንግ የሆነ እርባታዎችን አይተናል። በጣም ሰፋ ሰፋፊ ነው። በጣም ኢንተረስቲንግ ያደረግና ፐርሰናሊቲ ተች ያደረገኝ የበግ እርባታው ነው። ትልቅ ውጤታማ ፕሮዳክቲቭ የሆነ ነው ያለው ማለት ነው። ኬጅ ፋርሚንግ አለ የዶሮ ፣ እሱ በጣም በዘመናዊ መልኩ የተሰራ ነው። የማንፓወርን የቀነሰ በሞተራይዝድ በሆነ መልኩ የሚጠቀም ነው። ትልቅ ትምህርት ወስደንበታል። በትንሽ ቦታ ላይ ከ ሰላሳ ሺህ በላይ ዶሮ በአንድ ሼር ላይ ማስተናገድ የተቻለበት እና የቦታ አጠቃቀሙም ከዶሮዎች ስታንዳርድ የጠበቀ እና ሰፊ የሆነ ስራ ነው። ከዚህ ትልቅ ትምህርት መውሰድ ችለናል። ከአገር ውስጥ ዝርያ እስከ ውጭ ዝርያ ከ75% እስከ 100% ሆልስቲን ፍሪዣ ላሞችን አይተናል፣ እውነት ለመናገር ማለት ነው። የበግም ዝርያዎች እንደዚሁ ያየናቸው ሼዶች አሁኑ የሚለየው ምንድነው? ነው በባለሙያ የተመራ ነው። የደብረ ብርሃን ከተማ እንስሳትና አሳ ሀብት ልማት ተጠሪ ጽሕፈት ቤት ኃላፊ ወይዘሮ ታሪኳ እሸቱ ስለ ጉዳዩ ይነግሩናል። በከተማ አስተዳደሩ በጀት ተይዞ በትኩረት ቦታ በመስጠትና ሼዶቹ ተገንብተው ወደ ስራ የገቡትን ነው አሁን እያየን የምንገኘው። ከፍተኛ የሆነ ውጤት ማግኘት ችለናል። ብዙ የስራ እድል መፍጠር ችለናል። በዚህ አመት ላይ እንግዲህ ከ80 በላይ በጊዜያዊና በቋሚነት የስራ ድል መፍጠር ችለናል። በተጨማሪም ደግሞ የወተት ከብት እርባታውና የአንድ ቀን ጫጩት ማሳደጉ በስፋት እየተሰራ ይገኛል ማለት ነው። ከአመት አመት እየተሻሻለ የመጣ የወተት ተፋሰስ መሆን ይችሏል። በደብረ ብርሃን ከተማ አስተዳደር በእንስሳት ሀብት ልማት ዘርፍ እየተከናወነ ያለው ስራ ተስፋ የሚጣልበትና ሌሎች አካባቢዎችም ተሞክሮ የሚቀመርበት መሆኑን የአማራ ክልል እንስሳትና አሳ ሀብት ልማት ልማት ጽህፈት ቤት ኃላፊ ዶክተር ጋሻው ሙጬ ገልጸዋል። በግ ወደ ውጭ ኤክስፖርት በማድረግ የራሱን ዶላር እያመነጨ አንድ ሺህ ምናምን በጎችን በማርባት ዘመናዊ በሆነ መንገድ እዚህ ስራ ውስጥ እየተሳተፈ ያየንበት ሁኔታ አለ። እንግዲህ በቀን ወደ 93 ሺህ እንቁላል የሚመረጥበት የዶሮ ሀብት ልማት ፋብሪካን ያየ ነው። እንግዲህ ከተማ አስተዳዳሪዎች በቁጭት በወኔ ይህን ስራ ወደ ራሳቸው ወስዶ ለመስራት ነው ቃል የገቡበትና እጅግ በጣም የሚበርታታና የሚደነቅ። በሚቀጥለው ደግሞ ወደ ሌሎች አካባቢ የምንሄድበት ነው የሚሆነው። ለእንስሳት ሀብት ልማት ውጤታማነት ቀጥተኛ ተጽዕኖ ያላቸው የዘመናዊ ሼዶች ግንባታ ሁኔታ በጥራትና በጥንቃቄ የተከናወነ መሆኑ ሌላው ተሞክሮ የሚወሰድበት በጎ ልምድ መሆኑንም ዶክተር ካሻው ጠቅሰዋል። ሼዶች እንደ ክልል ወጥ ሆነ ተመሳሳይነት እንዲኖራቸው ከማድረግ አንጻር በስራና ስልጠና እና በኛ በጋራ በመሆን የስራና ስልጠና መሀንዲስ ወጥ የሆነ ስታንዳርድ በማዘጋጀት ለከተማ አስተዳደሮች እና ለዞኖቹ አውርዳናል። የሸድ ጥራት ከግንባታ ጀምሮ እስከ መጨረሻው ጊዜ ድረስ ያለውን ተከታትሎ ማስራት ይ ያስፈልጋል። ምክንያቱም ሸድ ከተሰራ በኋላ ሬዲዛይን ለማድረግ ያለው እንትን ይታወቃል እና እዚህ ላይ ጥንቃቄ አድርገን እየሰራ ነው አንዱ የውይይታችን የጉብኝቱ ዋና አላማ የሼድን ጥራት በተመለከተ ጭምር ስለሆነ ያንን ትልቅ ትምህርትና ተሞክሮ ወስድንበት ነው። የሚያበረታታ ነው እና በጣም ደስ የሚል ነው። እኛ ባየነው በኩል ለማለት ነው። ባለፉት ሰባት ወራት ምርትን ወደ ውጪ በመላክ ከ ስልሳ ሁለት ሚሊዮን ዶላር በላይ ገቢ ማግኘቱን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ አስታውቋል። ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካትም ከ317 ሚሊዮን ዶላር በላይ የውጭ ምንዛሬን ማስቀረት ተችሏል። ጌታቸው ስንታየው የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ትኩረት ሰጥቶ ከሚሰራባቸው ተግባራት ውስጥ የውጭ ምንዛሬ ማግኘትን ማሳደግ አንዱ ነው። ሌላው ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት ለውጭ ምንዛሬ የሚውለውን ውጭ ማስቀረት ነው። በዚህም ቢሮ በሰራው ስራ ምርቶችን ወደ ውጭ በመላክ ባለፉት ሰባት ወራት ከባለፈው ዓመት የተሻለ ዶላር ማግኘት ተችሏል። ከዚህ ጎን ለጎንም ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካትም ለውጭ ምንዛሬ ይወጣ የነበረውን ከ300 ሚሊዮን ዶላር በላይ ገንዘብ ማስቀረት መቻሉ ነው የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ምክትል ቢሮ ኃላፊ አቶ ዮሐንስ አማሪ የተናገሩት። ቢሮው ትኩረት ሰጥቶ ከሚሰራባቸው ስራዎች ውስጥ አንደኛው የውጭ ምንዛሬ ግኝትን ማሳደግ እና ማሻሻል ነው። ከዚህ አኳያ በ39 አምራች ኢንዱስትሪዎች እና በ8 የሆርቲካልቸር ኢንቨስትመንት ፕሮጀክቶች በመደገፍ ከ62 ሚሊዮን ብር በላይ የሚጠጋ ዩስሲዲ ማግኘት ችሏል። ይሄ ከባለፈ ዓመት ጋር ሲነጻጸር የውጭ ምንዛሪ ግኝታችን በጣም እያደገ እየተሻሻለ እንደመጣ አይተናል። ሁለተኛው ትኩረት ሰጠ የምንሰራበት የገቢ ምርቶችን በሀገር ውስጥ የመተካት ስራ ነው። ከዚህ አኳያ አራት መቶ ሁለት አምራች ኢንዱስትሪዎቹን የተሟላ ድጋፍ በመስጠት ከ317 ሚሊዮን ዶላር በላይ የገቢ ምርቶች ለገቢ ምርቶች ወጣ የነበረን የውጭ ምንዛሬ ማዳን ተችሏል። ይሄ በአገር አቀፍ ደረጃ ሲወሰድ የክልላችን አምራች ኢንዱስትሪዎች ድርሻ በጣም ከፍተኛ መሆኑን ነው የተገነዘብነ። በቢሮ በኩልም ዋነኛ ትኩረት ሰጠኞ የሚሰራበት የውጭ ምርቶችን በክልላችን ወይም በአገር አቀፍ ደረጃ የመተካ ስራ ትልቅ ስራ ተደርጎ እየተሰራ ነው የሚገኙ። የአማራ ክልል ለኢንቨስትመንት ምቹና ተመራጭ ነው ያሉት ምክትል ቢሮ ኃላፊው በርካታ አማራጮች አሉት በመሆኑና ነዋሪውም ስራ ወዳድ በመሆኑ ባለሀብቶች አማራጮችን በመጠቀም ራሳቸውን ጠቅመው ሀገርንም ተጠቃሚ እንዲያደርጉ ጥሪያቸውን አስተላልፈዋል። ክልሉ ከፍተኛ የሆነ ጸጋ ያለው ክልል ነው። በተለይ ለአምራች ኢንዱስትሪዎቹ እና ለሌሎች የኢንቨስትመንት ፕሮጀክቶች ላይ ተስማሚ የሆነ እና ከፍተኛ የሆነ እምቅ አቅም ያለው ሀብት ነው። ከፍተኛ የሆነ ሰብል ልማት ያለበት ነው። እንስሳት ሀብት ልማት ያለበት ነው። አሳ ሀብት ያለበት ነው። የተፈጥሮ ሀብት ያለበት ነው። ውሃ በጣም በስፋት ያለበት አካባቢ ነው። በድምሩ ሲታይ ክልላችን ከሌሎች ክልሎች አኳያ ሲታይ የተለየ የመወዳደር አቅም ያለው ክልል ነው ብለን ነው የምንወስደው። ይህ ብቻ ሳይሆን በአጠቃላይ የክልላችን የህዝብ የስራ ባህል በፕሮጀክቶች ላይ ያለው አዎንታዊ እይታ ከሌሎች አኳያ ሲወሰድ እጅግ ጠቃሚ ነው ብለን እንወስዳለን። ታታሪ ህዝብ ያለበት ነው። ታማኝ ህዝብ ያለበት አካባቢ ነው። የስራ ባሉ በጣም ከፍተኛ ነው። እነዚህ ድምር ውጤት ሲወሰዱ ክልላችን ከሌሎች አካባቢዎች ተመራጭ እና ተወዳዳሪ ሊያደርገው የሚችል ጸጋና ሀብት ያለው ክልል ነው። የክልሉ መንግስት ለኢንቨስትመንት ዘርፉ ትኩረት በመስጠቱ ለሚመጡ ባለሀብቶች ከ43000 ሄክታር በላይ መሬት የሳይት ፕላን የመለየት ስራ በመስራት ለባለሀብቶች ማዘጋጀቱንም ምክትል ቢሮ ኃላፊው አስታውቀዋል። ክልላችን በርካታ ሰፋፊ መሬቶች አሉት። ለምሳሌ አሁን ለኢንቨስትመንት አገልግሎት የሚውል ከ43000 ሄክታር መሬት በሳይት ፕላን ለመለየት ስራ ተሰርቷል። ይሄ በጣም ትልቅ አቅም ነው። በአብዛኛዎቹ የክልላችን መንግስት ወሳኝ ለሆኑ ፕሮጀክቶች ለሆልቲካልቸር ኢንቨስትመንት ፕሮጀክቶቹ እና ለአምራች ኢንዱስትሪዎች ላይ ካሳም ከፍሎ ጭምር ነው መሬት እያዘጋጀ ያለው። ከዚህ በተጨማሪ ለአምራች ኢንዱስትሪዎች እና ለሆልቲካልቸሮች ኢንቨስትመንት ፕሮጀክቶች አገልግሎት የሚውል ካፒታል በጀትም በጅቶ የመሰረተ ልማት ጥያቄዎች እንዲሟላላቸው ከፍተኛ ስራ እየሰራ እና ውጤት እየመጣበት ያለ ነው። ስለዚህ የክልላችን መንግስት የኢንቨስትመንት ዘርፎን ለማበረታታት ከፍተኛ የሆነ ፍላጎት አለው። በክልሉ በተፈጠረው አንጻራዊ ሰላም ወደ ክልሉ ገብተው የሚያለሙ ባለ ሀብቶች ቁጥር እየጨመረ መምጣቱንና እስካሁን ባለው 1354 የሚደርሱ የተለያዩ ፕሮጀክቶች በየደረጃው ለሚገኙ የኢንዱስትሪና ኢንቨስትመንት ተቋም ማቅረብ ተችሏል። ከዚህ አንጻር ባለ ሀብቶች ወደ ክልሉ በመምጣት ኢንቨስት እንዲያደርጉ የሚመለከተው አካል አስፈላጊውን ድጋፍ ሊያደርግ እንደሚገባም ምክትል ቢሮ ኃላፊው አሳስበዋል።